ይደውል ይመዝገቡ። ሰላም ሰላም፣ የቻናላችን ቤተሰቦች እንደምን ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ትምህርት ነው። ለጀማሪዎች የሚሆን አማርኛ ከመጀመሪያው መማር ለሚፈልጉ፣ ከምንም ለሚጀምሩ ልጆች ነው የሚሆነው። እንግዲህ የዛሬው ትምህርት በጣም ቀለል ያለ መንገድ ነው። እንዴት ነው አማርኛን ለማንበብ? መጀመሪያ ከየት ነው መጀመሪያ ያለብን? ከሁሉም በፊት መጀመር ያለብን የአማርኛ ፊደላቶችን ዋና ዋና ድምፆችን መለየት ያስፈልገናል። የብዙዎቻችን ችግር ፊደላቶችን በደንብ ሳናቅ ወደ ማንበብ እንሄዳለን ማለት ነው። ይህ ደግሞ መሆን የለበትም። መጀመሪያ ፊደላቶችን፣ ከፊደላቶችም ደግሞ የመጀመሪያው ዋና ዋና ፊደላቶችን መለየት ይኖርባችኋል ማለት ነው። ስለዚህ ይህን ቪዲዮ ለምትከታተሉ አዳዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። በተደጋጋሚ ወደ ቀኝ ወደ ግራ ወደ ታችን እና ወደ ላይ በደንብ አድርጌ ድምጻችሁን እንዴት እንደምትለየዋችሁ ከኔ ጋር አብራችሁ ትላላችሁ። ይህንን የምታውቁ እና ማንበብ ለምትሞክሩ ደግሞ ማሳለፍ ትችላላችሁ። ይህ ለጀማሪዎች የሚሆን ትምህርት ነው ማለት ነው። ቀጥታ ወደ ትምህርታችን ቀጥታለን። መልካም ቆይታ። ኦኬ፣ አማርኛ ከዚህ ላይ እንደሚለው አማርኛ የሚለው ጠቅላላ ሰላሳ አራት ፊደላቶች አሉት። እነዚህ ሰላሳ አራት ፊደላቶች ደግሞ በውስጣቸው ቤተሰብ አላቸው፣ ሰባት ሰባት ቤተሰብ እንዲሁም ስምንት ስምንት ያላቸዋሉ። ስለዚህ አሁን ከዚህ ላይ የማሳያችው ዋና ዋና ፊደላቶችን ነው። እነዚህን መያዝ ከቻላችሁ የመጀመሪያ ፊደላቶችን ድምፆችን እና ቅርጻቸውን መያዝ ከቻላችሁ፣ ሌላው በእርግጠኝነት ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ሰላሳ አራቶችን በጣም ቀላል ነገር ስለሆነ በደንብ መያዝ ይኖርባቸዋል ድምፃቸውን ከዚህ ጋር ከኔ ጋር አብረን እንቆጥራለን ማለት ነው። ኦኬ ከዚህ ላይ የመጀመሪያዋ ሀ ሀ። ይህንን ካሳየዋችሁ በኋላ በመጨረሻ በእንግሊዝኛ ደግሞ እንዴት እንደምትጽፏቸው አሳያችኋለሁ። ምክንያቱም እንግሊዝኛ ለምትጽፉ ወይም ለምትችሉ አማርኛውን እንዲቀላችሁ ወይም በቁቤ የተማራችሁ በጣም ቀለል ይላችኋል ማለት ነው። አሁን ከኔ ጋር እንከታተል። እሺ የመጀመሪያዋ ሀ ሃ ከእኔ ጋር በሉ። ለ ለ ሀ ሀ መ መ ሰ ሰ ረ ረ ሰ ሰ። ኦኬ ከዚህ ላይ ተመሳሳይ የሆኑ ፊደላቶች አሉ። ለምሳሌ ሰ ከዚህ ላይ እና ከዚህ ላይ ሁለት አይነት ሰ ፊደላቶች አሉ ማለት ነው። ተመሳሳይ የሆኑትን በአንድ መያዝ ትችላላችሁ። ሀ ከሆነ ደግሞ ከዚህ ሀ አለ ከዚህኛውም ሀ አለ ማለት ነው። ኦኬ እስከ መጨረሻው እንሄድ። ከዚህ ጋር ሸ ሸ ቀ ቀ በ በ ተ ተ

አብራችሁ ማለት አለባችሁ ድምፆቹን እንድትይዟቸው ማለት ነው። ከዛ ዠ የ የ ደ ደ ጀ ጀ ገ ገ ጠ ጠ ጨ ጨ ኦኬ ጸ ጠ ፈ ፈ ፐ ፐ ቨ ቨ በጣም ጥሩ። ስለዚህ ሰላሳ አራቶቹ የአማርኛ ፊደላቶች እነዚህን ይመስላሉ። ነገር ግን በእነዚህ ውስጥ ቅድም እንዳልኳቸው ሰባትም ስምንትም ቤተሰብ አላቸው። ማን ነው መነሻችው መነሻችሁ መነሻችሁን መሆን ያለበት እነዚህን ሙሉዎችን በደንብ ማወቅና መረዳት፣ ድምፃቸውን፣ ቅርጻቸውን አገናኝታችሁ መያዝ ይኖርባችኋል። ማን ነው ከዚህ ላይ መወዛገብ የሌለባችሁ። ለምሳሌ ተመሳሳይ የሆኑ ድምፆች አሉ፣ ነገር ግን የተለያየ ቅርጽ ያላቸው ማለት ነው። ለምሳሌ ከመጀመሪያው ሀ ስናይ ይህኛው ሀ ከየትኛው ጋር ተመሳሳይ ነው? ሶስት አይነት ሀ ፊደላቶች ወይም ድምፆች አሉ ማለት ነው። ስለዚህ አንድ በአንድ እናያቸዋለን። ይችኛው ሃ ከዛ ደግሞ የችኛዋ ሀ ከዛ ደግሞ ይችኛው ሀ። ቅርጻቸው ብቻ ነው ልዩነቱ ማለት ነው እንጂ ድምጻቸው ተመሳሳይ ነው ማለት ነው። ሌላው ደግሞ ሰ አለ ከዚህ ጋር ሁለት ሰ ድምጾች አሉ። ሁለት አይነት ሰ ድምጾች አሉ። ይቺ ሰ ነች ይችኛዋም ሰ ትባላለች ማለት ነው። ከዛ ደግሞ አአ ሁለት አይነት አ ድምጾች አሉ። ይችኛዋ አለች ችኛው አለች ከዛ ደግሞ እቺ ዜሮ የምትመስለዋ አ ትባላለች ማለት ነው ተመሳሳይ ናቸው ኦኬ ሌላ ደግሞ ማን አለ ጸጸ ጸጸ ከዚህ ጋር ያሉት ሁለቶቹ ፀ ነው የሚባሉት ሁለቶቹ ማለት ነው ፀ እነዚህ ፀ ይባላሉ ማለት ነው ስለዚህ እነዚህ ተመሳሳይ ስለሆኑ በአንድ ባንድ መያዝ ትችላላቸው ማለት ነው ኦኬ አሁን ደግሞ ወደ ታች እስኪ ሃ ሸ ኔ ዠ ፀ ኦኬ ለ ቀ አ የ ፀ በጣም ጥሩ እሺ ከዛ ሃ በ ከ

ፐፐ ኦኬ ችኛዋ ረ ሃ አ ጠቨ ኦኬ ከዛ ሰ ነ ዘ ጨ ኦኬ ይህንን ይመስላል ማለት ነው። እሺ። አሁን ደግሞ ከግራ ወደ ቀኝ አንብበናል። ከቀኝ ወደ ግራ ማለት ነው፣ ወደዚህ ደግሞ እናነባለን። ሰ ረ ሰ መ ሀ ለ ሀ ኦኬ። ይህንም እደጋግምላችሁ በደንብ ድምፃቸው እንድትይዟቸው ብዬ ነው። ምክንያቱም ወደ አንድ ሳይድ ስታነቧቸው ተሸመድዷቸውና የያዝኳቸው ይመስላችኋል ማኑ። ነገር ግን ትክክለኛ ድምፃቸውን እርግጠኛ ለመሆን በብዙ አይነት ዳይሬክሽን በአራት አይነት ዳይሬክሽን አቅጣጫ ማለት ነው። እና እራሳችሁ እያነበባችሁ ማንበብ አለባችሁ ማለት ነው። እንደዛ ከሆነ በደንብ ይዛችኋቸዋል ማለት ነው። ከዚህ ላይ ደግሞ ነ ሀ ቸ ተ በ ቀ ሸ ኦኬ ከዛ ዘ

ፀፀ ኦኬ፣ በጣም ጥሩ። ስለዚህ በዚህ መንገድ ካነበባችሁ፣ በሁሉም ዳይሬክሽን ካነበባችሁ በእርግጠኝነት ከዚህ በኋላ ለእናንተ ቀላል ነው የሚሆነው ማለት ነው። ማንበብ በጣም ተራ ነገር ስለሆነ ይሄኛውን በዚህ መንገድ ቼክ ማድረግ አለባችሁ ማለት ነው። ከዚህ በኋላ ምናደርጋለን ፊደላቶችን፣ እነዚህን ፊደላቶች በእንግሊዝኛ አልፋቤቶች ወይም በእንግሊዝኛ ሌተሮች እንጽፋለን። ለምሳሌ ሀ በእንግሊዘኛ ስንወክለው ምን አይነት ነው? መሌተር ነው ለን ስንወክለው ምን አይነት ነው? አመር ውሃ ወይም መ ስንወክለው ምን አይነት ነው የሚሆነው? ስለዚህ እያንዳንዳቸው እናያለን ማለት ነው። የመጀመሪያው እንግዲህ ሀ የሚለው በእንግሊዘኛ ስንጽፎ ኤች ኤ ነው የሚሆነው፣ ኤች ኤ። ቀጣይ ለ ለሚለው ለ ለሚለው ኤል ኢ ይሆናል ኤል ይሆናል። ሰው ቀጣይ ደግሞ ሀመርዋ ወይም ሀማለት ተመሳሳይ ከመጀመሪያው ጋር ኤችኤ ነው የሚሆነው። ምክንያቱም የአማርኛ ፊደላቶች በእንግሊዝኛ ስንጽፋቸው ሁለት ሌተሮች ነው የሚሆኑ፣ ምክንያቱም አናባቢ እና ተነባቢ ከአሁን በፊት ማስተምሪያቸዋለሁ። ማታውቁ ደግሞ መለስ ብላችሁ አናባቢ ምንድን ነው ተነባቢ ምንድነው፣ ወይም ቫውል እና ኮንሶናንት የሚባሉት ምንድናቸው የሚለውን ቪዲዮ የሰራው ስላለ ማየት ትችላላችሁ። ስለዚህ የአማርኛዎችን ወደ እንግሊዝኛ ስንቀራቸው ሁለት ነው የሚሆኑት፣ ሁለት ፊደላቶች ወይም ሌተሮች ነው የሚሆኑት። ሶ ከዚ ጋ ይህ ኤችኤ ነው፣ ከዚ ጋ አመርኋም ኤችኤ ነው። ይህ የሆነበት ምክንያት ደግሞ ድምፁ ተመሳሳይ ስለሆነ ነው። ሀ ይህም ሀ ስለሆነ ነው ማለት ነው። ሶ በዚህ መንገድ እናያለን። ከዛ መለሚለው መለሚለው ኤም ኤምኢ ይሆናል ማለት ነው። ኦኬ ከዛ ሰለሚለው ሰለሚለው ስ ይሆናል ማለት ነው። ረ ለሚለው አርኢ ይሆናል። ሰለሚለው ከመጀመሪያው ዜጋ ዳያጩት ኤስኢ ተመሳሳይ ነው የሚሆነው ስ ስ ይሆናል ማለት ነው። በዚህ መንገድ ትይዙታላችሁ። ሸ ለሚለው ደግሞ ሸ ኤስ ኤች ኢ ሶስት ሌትር ነው ኤስ ኤች ኢ እንደ ሸ ይነበባል ማለት ነው ቀ ለሚለው ኬ ኢ ልክ እንደ ቀ ይነበባል በ ለሚለው ቢ ኢ ይሆናል ተ ለሚለው ቲ ኢ ይሆናል እነዚህ አናባቢዎች በሙሉ ኢን ይወስዳሉ ጠቅላላ ማለት ነው ከማን በስተቀር ከ ሀና ከአ በስተቀር ከዚህ ላይ በመጀመሪያ ድምፆች አናባቢዎቹ ተመሳሳይ ናቸው። እዚህ ላይ እንደምታዩት ኢኢ ከሁሉም አለበት ማለት ነው። ከሀና ከአ በስተቀር ያሉት ኢኢ ያላቸው እዚህ ላይ እንደምታዩት እሺ እረ ስንል አር ው ሰስንል ከዚህ ጋ ያለች መስንል ኢ ያለች ከዚህ ጋ ኦኬ፣ ይሄኛው ሀ ስለሆነ ኤ ነው የሆነችው ከዚህ ላይ የምታዩት ማለት ነው። ለስንል ው ኢ አለች ማለት ነው። ስለዚህ በመጀመሪያ በመጀመሪያ ድምፆች ወይም ፊደላቶች ስንጽፋቸው ኢ ቫውሌተር ኢ ሁልጊዜም ቢሆን አለች ማለት ነው። ከዚህ ላይ ቼ ስንል ሲች ነው የሚሆነው፣ ሲች ይህ ይሆናል ማለት ነው። ው ኢ የምትለዋ ይቻታለች ማለት ነው። ኢ የምትለዋ አለች። ሀ ስንል ከዚህ ጋር ኤች ኤ ነው የሚሆነው ኤች ኤ ምክንያቱም ኤ ሀ የሚለው ድምፅ ከዚኛው ጋር ተመሳይ ነው ኤ ኤች ኤ ይሆናል ነ ስንል ኤን ኢ ኤን ኢ ኢ አለች ከዚህ ጋር ኦኬ ምክንያቱም አሁን ይህን የማሳያቸው አንደኛ አንዳንድ ልጆች እንግሊዝኛ ላይ ታውቁታላችሁ አናባቢዎችን ቫውልና ኮንሶናንስ ለምትለዩቸው አማርኛ ድምፆችን ለመለየት አይከብዳችሁም ማለት ነው እንደገና ደግሞ አማርኛውን ከዚህ ላይ የምችሉ ልጆች ካላችሁ ደግሞ እንግሊዝኛው በዛው እግረ መንገዳችሁን ማወቅ ትችላላችሁ። ለዛ ነው ማለት ነው። እ በምንል ሰዓት ከዚህ ጋር ጂኤን ኢ ነው የሚሆነው ጂኤን ው ኢ ያለች ቫውል ሌተር ኢ። አ በምንልበት ሰዓት ግን አ እራሷ ቫውል ስለሆነች ኤም ብቻ ነው ምንጽፋት ኤን ብቻ ነው ምንጽፋት ማለት ነው ከዛ ከ ከስንል ኬ ኢ ኬ ኢ ኬ ኢ ኦኬ ሀ ስንል ኤች ኢ ሀ ስንል ኤች ኢ እዚህ እንጽፋለን ኦኬ ከዛ ወ ስንል ደብሊው ኢ ወ ስንል ደብሊው ኢ እንላለን አስንል ከላይኛው ጋር ተመሳሳይ ነው ኤ ዘ ስንል ደግሞ ዜድ ዜድ ው ኢ የምትል ቫው ሌተር አለች ማለት ነው። ዥ በምንል ሰዓት ከዚህ ላይ እንደምታዩት ዜድ ኤች ኢ ዜድ ኤች እያት ይቺ ማለት ነው ኢ አለች። ስለዚህ ሁሎችም መጀመሪያ ላይ እንዳልኳችሁ ኢ ኢ አላቸው ማለት ነው። የስንል ዋይ ኢ ዋይ ኢ። ኦኬ ደ ስንል ደግሞ ዲኢ ዲኢ። ጀ ስንል ጀኢ ጀኢ። ተመሳሳይ ነው እዚህ ጋር በአማርኛም በእንግሊዝኛም ስንጠራው ተመሳሳይ ነው፣ ጄ ነው የምንለው ማለት ነው። ኦኬ ሌላ ቀጣይ ከዚህ ቀጥለን ገ ገ ስንል ደግሞ ጂኢ ጂኢ ይሆናል። ጸ ስንል የኛው ጠ ቲ ኢ ቲ ኢ ኦኬ። ጨ ስንል ሲ ኤች ኢ ኢ እዚህ ጋር ባውሏ አለች ማለት ነው። ከዛ ጰ ጰ ማለት ፒ ኢ ነው የምንጽፈው፣ ፒ ኢ እንጽፋለን እንደዚህ ማለት ነው። ከዛ ጸ ጸ ስንል ቲ ቲኤስኢ ቲኤስኢ ይሆናል። ኢ ያለች ከዚህ ጋር ጸ ስንል ከዚኛው ጋር ተመሳሳይ ነው። ቲኤስኢ ይሆናል። እዚህኛው ያለ ላይም ቲኤስኢ ማለት ነው። ቲኤስኢ ሁለቱም ተመሳሳይ ነው። ጸጸ ስለሆነ ማለት ነው። ፈ ስንል ኤፍ ኢ ኤፍ ኢ ኦኬ። ከዛ ከዚህ ላይ ፐ ፐ ፒኢ ፒኢ ከዛ ቪኢ ቪኢ ልክ እንደዚህ እንጽፋለን ማለት ነው ከዚህ ላይ እንደምታዩዋቸው አሁን ሙሉዎችን አማርኛዎቹን በእንግሊዝኛ አልፋቤቶች በእንግሊዝኛ ፊደላቶች እንዴት እንደምናነባቸው እንደምጽፋቸው ጽፌላችኋለሁ ማለት ነው እስኪ በመጨረሻም አንዴ ላንብብላችሁ ከኔ ጋር አብራችሁ በሉ ማለት ነው

ፍ ፒኤ ቪ ይሆናል ማለት ነው። ኦኬ ቤተሰቦች፣ በዛሬ ትምህርታችን ማሳየት የፈለጉት ይሄን ነበረ። አማርኛ የመጀመሪያ ፊደላቶችን በደንብ ማወቅ እንድችሉና እንዲሁም በእንግሊዘኛ እንዴት መጻፍ እንደምንችል ነው ያሳየዋቸው። እንግዲህ ደጋግሜ ነው ድምፃቸውን ያስነበብኳችሁ እንድትይዟቸው ማለት ነው። ድምፃቸውን በትክክል መያዝ ስላለባችሁ ነው። ይህ ቪዲዮ ተመችቶኛል ና አሪፍ ነው አስተምሮኛል ብላችሁ ካሰባችሁ ላይክ እና ሰብስክራይብ በማድረግ እኛን ማበረታታት ትችላላችሁ። እንዲሁም በግል መማር የምትፈልጉ ልጆች በውስጥ መስመር እየገባችሁ ከቪዲዮ ላይ በምናስቀምጠው ስልክ፣ በምናስተዋውቀው ስልክ፣ ቴሌግራም፣ ዋትሳፕ፣ በኤሞ ደስ ባላችሁ ፕላትፎርም እየገባችሁ በግላችሁ በአጭር ጊዜ ውስጥ ውጤታማ መሆን ትችላላችሁ፣ መማር ትችላላችሁ። ለሌሎች ደግሞ ለጓደኞቻችሁ ይህንን ትምህርት መማር ለሚፈልጉ፣ ነገር ግን ከዚህ ላይ ትምህርት እንደሚሰጥ ብዙ ማያውቁ ልጆች ስላሉ ሼር አርጉላቸው። ላይክ በምታደርጉ ሰዓት ዩትዩብ በራሱ ለብዙ ሰው ያደርሰዋል። ላይክ በማድረግ ተባበሩን። በቀጣይ ቪዲዮ ይህንና ሌላም የተለያዩ ትምህርቶችን ይዤላችሁ እቀርባለሁ። ሁልጊዜም በየቀኑ እየለቀኩላችሁ እገኛለሁ። በተለይ ለጀማሪዎች የሚሆን ትምህርት እየሰራሁ እገኛለሁ እና በቀጣይም እስከምመጣ መልካም ጊዜ ይሁንላችሁ። መልካም ቆይታ